ክርስትና ያልጮች መናኸሪያ እንዲሆን የሚያደርጉት ከተደፉበት ሆዳደርነታቸው፣ አስመሳይነታቸው የተነሳ አቅመቢስ አልጫ የሆኑት መምህራን ያንኑ አልጫነታቸውን አጽድቀው የሚግቱን ሊቃውንት ወይንስ ከጅምሩ ሲመሰረት ጀምሮ ክርስትና ራሱ የአቅመቢሶች፣ የአላዛኞች፣ የነፍራቆች ያልጮች ነበረ? ታሪካችን እንደዛ ይናገራል። ኢትዮጵያ በረጅም ጊዜ የክርስትና ታሪኳ ይህንን እናገኛለን። እስኪ ስለ እነዚህ ጉዳዮች እናንሳ። ከዛ በፊት ግን እንደተለመደው የዮጊ ገላ ሳሙና ለለፉት ስድስት ዓመታት ስታጠብበት ሳዘጋጀው የነበረ ሳሙና ነው። ኤድብል ከሆኑ ለምግብነት ከሚሉ ዘይቶች ማዘጋጀው የነበረ ነው። እኔም ሆንኩኝ ቤተሰቦቼ፣ ልጆቼ፣ ወዳጆቼ ስንጣጠብበት ቆይተናል። ይህን ሳሙና ፋንሲ እንዲሆን እንዲወደድ በሚል ወይም ደግሞ ብርካቴ እንዲኖረው አረፋ እንዳያወጣ ወይም ደግሞ ረጅም ጊዜ እንዲቆይ ብለን የምንጨምርበት ምንም አይነት ኬሚካል የለም። እነዛን ኬሚካሎች በማስቀረታችን ሰውነታችን ላይ ሊደርስ የሚችለውን ማንኛውንም አይነት የጎንዮሽ ጉዳቶች ማስቀረት ችለናል። ስለዚህም በዮጊ የገላ ሳሙና ስንታጠብ ቆዳችን፣ ፀጉራችን ተፈጥሯዊ ወዙን በቀላሉ ቶሎ እንዲጠግን ያግዘዋል ማለት ነው። እኛ እንደተጠቀምንበት አንተም እንደተጠቀምበትን መክረሃለን። በ175 ግራም 300 ብር አዘጋጅተነዋል። የምታገኝበትን አድራሻ እዚህ ቪዲዮ ስር አስቀምጥላለው። የጉግል ማፕ አድራሻ ነው። ጉግል ማፕ ላይ አስቀምጠ ሰርች ስታደርገው እዚሁ አዲስ አበባ ውስጥ በተለምዶ ሜክሲኮ ኮሜርስ አካባቢ ታገኘዋለህ። ዮጊ የገላ ሳሙና በ175 ግራም 300 ብር ይሸጣል። ከዛ ባሻገር ለቆዳህና ለፀጉርህ ጤንነቱን ማወቅ ብቻ ሳይሆን ይህን ሳሙና ስትገዛን በዚህ የዩቲዩብ ቻናል ትውልዳችን ላይ በተለይም ደግሞ ወንዱ ላይ የተቃጣውን የማለጭ ስራ ሸፍጥ በመቀልበሱ ደረጃ ታግዘናለህ ማለት ነው። ትብብር ነው እንጂ ልመና አይደለም። ወደ ቪዲዮአችን እንመለስ እንግዲህ አውፕ እየቀረስኩኝ ብዬ አስባለሁ። እንግዲህ ከቅርብ ዓመታት ወዲህ ከቅርብ ጊዜያቶች ወዲህ ምናልባትም መቶ ዓመታት በማይሞሉ ጊዜያት ሀገራችን በተለየ መልኩ በተለይም ደግሞ ክርስትናው በክርስትና ውስጥም ደግሞ ያለው ወንዱ ከተጠራ ከተሰጠው ጸጋ ወድቆ ባልጫነት እየዳከረ እናየዋለን። አልጫነት ምለው እንግዲህ በኛ በአባወራ አውድ በአባወራ ኮንቴክስት ውስጥ ከተፈጥሯዊ ጸጋው ከማንነቱ የተለየ እሱን ማንነቱን እሱ ተፈጥሯዊ ስጦታውን መክሊቱን በተለይም ደግሞ ወንድነት መክሊቱን የናቀ፣ የጣለ፣ የቀበረ እሱን አልጫ አልዋለው አልጫ ስንል ያንን ነው እንግዲህ የሚገልጸው አሁን ባለንበት ጊዜና ዘመን ላይ ታዲያ ክርስትና በተለይ ያልጮች እንዲሆን ያልጮች እንዲመስል ወይም ደግሞ አልጮች ክርስትናን አዶፕት እንዲያደርጉት ከነሱ ጋር እንዲስማማ እየተደረገ እየቀረበ ነው። ይህንን የሚያደርጉት ደግሞ መሀይሞች እንደ እኔ አይነት መሀይምናን አሉ ራሱ ክርስትናዋን እናውቃለን ብለው ከፊት የቆሙ ከፊት የተሰለፉ አውደ መረት ላይ ወይም ደግሞ በመጽሐፍ በመድረክና በዩቱብ የሚሸቅሉ ነጋዴዎች ናቸው፣ ሊቃውንት ናቸው፣ ማይሞች አሉ። ከዚህ ቀደም ነግሬያቸዋለሁ። ትውልድን በማለጩ ሴራ በከፍተኛ ሁኔታ በመሳሪያነት የሚያገለግሉት ሊያገለግሉም የሚችሉት ማይምናኑ ሳይሆን ሊቃውንት ናቸው። ምክንያቱም ያውቃሉና ትምህርቱን ያውቃሉና እንዴት አድርገው ትውልዱን ለባርነት የተመቸ እንዲሆን ማዘጋጀት ይችላሉና። ስለዚህም በዚህም በክርስትና ውስጥም እንዲሁ ይህንኑ ነገር ትታዘባላችሁ። ሊቃውንቱ በገንዘብ ከተገዙለት፣ በተለይም ደግሞ ከካቶሊካውያን በተሻረኩለት ለነዛ ተኩላዎች የሆኑ ብችሎች በመሆን ያደሩ ብችሎች በመሆን የተለያዩ ማህበራትን የተለያዩ ተቋማትን በማዘጋጀት የተለያዩ መርሃ ግብሮችን በመዘርጋት ወንዱ አባቶቹን አያቶቹን ቅድመ አያቶቹን በማይመስልበት ልክ እንዲወድቅ አልጫ እንዲሆን አቅመቢስ እንዲሆን አላዛኝ እንዲሆን ነፍራቃ እንዲሆን ሰበበኛ እንዲሆን ሰነፍ እንዲሆን አድርገውታል። እያደረጉትም ነው፣ በበለጠ ከበፊቱ በበለጠ ሁኔታ ማለት ነው። ይህንን በከፍተኛ ርብርብ እነሱ እያደረጉ ነው። ምን ያክሎቻችሁ ተረድታችሁታል አላውቅም። እኔም ግን እንቅልፍ ይነሳኛል። ላይክ ሊትራሊ ነው የምላችሁ፣ እንቅልፍ ይነሳኛል። ትውልዱ በተለይም ኦርቶዶክሳውያኑ ወንድ ጀግና እንዳይወጣው ቆራጥ እንዳይወጣው ቆፍጣና እንዳይወጣው ደፋር ጠንካራ እንዳይወጣው፣ በራስ መተማመን እንዳይኖረው እየተደረገ ሆን ተብሎ ይጎትታል። በተለያዩ ዘዴዎች፣ በተለያዩ መንገዶች ያው የተለያዩት መንገዶች እያነሳን በተለያየ ጊዜ አውርተናል። ወደፊትም የምንጨምራቸው ነገሮች ይሆናሉ። ይህንን ታዲያ ሊቃውንቱ ምንም እንኳን ይፈጽሙታል ብንል፣ ምሁራኑ ምንም እንኳን ይፈጽሙታል ብንልም፣ ሆን ብሎ ይፈጽሙታል ብንልም፣ እነሱ ለዚህ ለተንኮል አፈጻጸማቸው እኛ በዝምታ የተቀመጥነው በዝምታ የምንከተላቸው በሰፊው እንተባበራቸዋለን በሰፊው እንተባበራቸዋለን። ይህ ሁሉ ነገር ሲፈጸም እዚህም እዚያም ፍንጮች ስናይ፣ እዚህም እዚያም ምልክቶችን ስናይ፣ እዚህም እዚያም ደግሞ የሚነግሩንን የሚያሳዩንን የሚጠቁሙንን ሰዎች ስናገኝ ምንም እንዳልተፈጠረ በዝምታ እናልፈዋለን። ያው በእርግጥ እሱም ራሱ አልጫ የመሆኑ አልጫ የማድረጉ ፕሮሰስ እኛ ላይ ሂደት እኛ ላይ ምን ያክል ውጤታማ እንደሆነ ማሳያ ነው። ውጤታማ እንደሆነ ምን ያክል ማሳያ ነው። እየጠፋን እያየ ነው ማህበረሰባችን፣ ቤተሰባችን፣ ትዳራችን እየፈረሰ ልጆቻችን እየተበተኑ አቅመቢስ እየሆንን እያየ ነው። ወደ አቅመ ሙሉነት ወደ ሙሉ አቅምነት ወደ ከፍተኛ ብቃት ኤክሰለንስ እራሳችንን ከማሳደግ ይልቅ የአልጫነቱ ፕሮሰስ ምን ያክል ውጤታማ እንደሆነ የምናየው ምኑ ጋር መሰላችሁ? እሱን እንኳን አይተን፣ ይህን ውድቀታችንን እንኳን አይተን ማዘን፣ ማላዘን፣ መነፋረቅ መምረጣችን ነው። ገባው የምንለው ሰው ዩቲብ ከፍቶ ያላዝናል። ገባው የምንለው ሰው ዩቲብ ከፍቶ ይነፋረቃል። ግራፍ እየሰራ ይነፋረቃል። ኢንስቴድ ኦፍ እሱ ራሱን በሰራበት ኤክሰለንስ ሌሎችን ከማምጣት ይልቅ የፍኖት አባወራ ስልጠና አስፈላጊነቱ እዛ ጋ ነው። ፍኖት አባወራ ስልጠና እያለን የምንሰጠው ነገር በተለይ ወንዶቻችንን በተለይ ወንዶቻችን አባታቸው በሰጣቸው ጸጋ እንዴት አድርገው ወደ ኤክሰለንስ መምጣት እንደሚችሉ የምናሳይበት ነው እንጂ ይሄ ተራ የዴቲንግ ምናምን ማርያም ጉዳይ አይደለም። ሴት እንዴት ማግኘት ይችላል የሚባል ነገር አለ። ስለ ሴት አይደለም የሚወራው እዚህ ውስጥ ስለ ወንድነት፣ ወንድነት ጸጋችን እንዴት እንደተሰጠን፣ ለምን እንደተሰጠን፣ እንዴት እንደምናውቀው፣ እንዴት እንደምንሰለጥንበት፣ እንዴት እንደምንበለጸግበት ከምንም እና ከማንም በላይ ደግሞ እንዴት አድርገን ጽድቅ በእሱ በመስራት ፍትህ በማስፈን አባታችንን ደስ የምናሰኝበት፣ የእኛም ደስታ የሚፈጸምበት እንዴት እንደሚሆን ስለ እሱ ነው የምንማረው። በፍኖተ አባወራ ስልጠናችን ውስጥ ሊቃውንቱ ትውልዱን ወገንን ትውልዴን ከማለጩ ከሚያልጩበት መንገድ በተቃራኒ ማለት ነው። ትውልዳችን አሁን ባለንበት ጊዜና ዘመን ክርስትና ያልጮች እስኪመስል ድረስ ይጋታል። አሰስነት ጸድቆ ይጋታል። አልጫነት፣ ሰነፍነት፣ ሰበበኛነት፣ ስሜታዊነት ጽድቅ ተደርጎ ጽድቅ የሚያገኝበት ተደርጎ ምስኪንነት ጽድቅ ተደርጎ ይጋታል። ፍዝነት፣ ጅልነት ጽድቅ ተደርጎ ይጋታል በሌላ ጎኑ ደግሞ በሌላ ጥግ ደግሞ ጀግንነቱ ወንድነት ተፈጥሮ ውስጥ ያለው ጀግንነቱ፣ ደፋርነቱ፣ ጠንካራነቱ፣ ስልጡንነቱ፣ ቆራጥነቱ ቆራጥነቱ፣ ቆፍጣናነቱ፣ በራስ መተማመኑ፣ ጀብደኝነቱ እነዚህ ደግሞ ይኮነናሉ። አዚፍ የመንፈሳዊነት እንቅፋት የመንፈሳዊ ሕይወት እንቅፋት እንደተደረጉ ተደርገው ይሳላሉ። የኢትዮጵያን ታሪክ ወደኋላ ስታጠኑ ግን አባቶቻችን አያቶቻችን ቅድመ አያቶቻችን ይህንን ከክርስትናቸው ጋር አገናዝበው አሰናስለው አዋህደው ቢሄዱት ምንም የሚጋጭ አይደለም። ምንም የሚጋጭባቸው ነገር እንዳልነበረ ወይም እንዳልተጋጨባቸው እንዳልተጣረሰባቸው ታገኛላችሁ። እንዳውም እንዳውም መንፈሳዊ ሕይወታቸውን እያሳደጉ ሲመጡ ተፈጥሯቸውን እየተረዱት በተፈጥሯዊ መክሊታቸው ላይ ይበለጸጉ እንደመጡ እኔም ያገኘሁት ያንን ነው። እኔም የተረዳሁት ነገር ያንን ነው። መጽሐፍትን ሳነብ ቀደምት የነበሩትን መጽሐፍት ሳነብ የተረዳሁት፣ ቀደምት የነበሩትን ሊቃውንት ሳነብ የተረዳሁት ነገር ያ ነው። ዛሬ ላሉት ሆዳደር ሊቃውንት ጆሮን ስከድን የተረዳሁት ነገር ያ ነው። ነገር ግን ይህንን ተከትዬ፣ ወይም ደግሞ ይህንን ተከትለን እነዚህም ነገሮች የምትሰጧቸው ትምህርቶች ትክክል አይደሉም፣ ትናንትና የመጣንበት መንገድ ላይ አይወስዱንም ወደምንፈልገው ዓላማ አያደርሱንም። ይልቁንስ ትውልዱ ከተፈጠረለት ጸጋ ከተሰጠው መክሊቱ ይወርቃል ስንላቸው፣ እንዴ አንተ ከአባታችን ትበልጣለህ? አንተ ከማህበሩ ትበልጣለህ? አንተ ለሀገሪቷ ለቤተ ክርስቲያኗ ካላት አንድ ብቸኛ ማህበር ትበልጣለህ? ወይም ደግሞ ሊቀ ጳጳሱም ሆነ ፓትርያርኩ መርቀው ከከፈቱት ወይም ደግሞ ከመሰረቱት ወይም ደግሞ ይሁንታ ከሰጡት ማህበር ትበልጣለህ? ከሊቀ ሊቃውን ትበልጣለህ? አንተ ማነህ? እኔ ማንነት ምን ያደርጋል? የተነገረው ነገር ልክ ነው አይደለም ብሎ መመርመር አይሻልም? ማን ይመርመረው? እነሱም ብለው ነው የሚያረጉት። እዚህ ላይ ትኩረት እንድታደርጉ ፈልጋለሁ። በተደጋጋሚ ያንኳኳናቸው በሮች የተዘጉብን ለምንድን ነው ስትሉ የተናገርነው የጠየቅነው ያመለከትነው ወረቀት በደብዳቤም በተለያየ መልኩ ያመለከትኩት በተለይ እኔ ያመለከትኩት ነገር ውሸት ሆኖ አይደለም፣ ውሸት ነው ብለውም አይደለም ነገር ግን የሚሰሩትን ስራ ስለሚያውቁ እንጂ እያንዳንዳቸው ትውልዱን አልጫ በማድረጉ ደረጃ እንዴ ለልጆቻቸው ከማይራሩ ባፍጢም ከተደፉ ዳቦ ጠይቀዋቸው ድንጋይ የሚሰጡ እረኞች ባሉበት ሁኔታ እንዴት አድርጎ ነው ትውልዱ ከአልጫነቱ የሚነሳው? በዛ ላይ ደግሞ ኑ ይሄንን ነገር እንነጋገር፣ በዚህ መልክ እናስቀምጥ ሲባል ሆ እኔ ትዳሪ እንፈልገዋለሁ፣ እኔ ደሞዜ እንፈልገዋለሁ፣ እኔ ኑሮ እንፈልገዋለሁ፣ እኔ ገለመን እንፈልገዋለሁ። መምህራኑ ሊቃውንቱ፣ እሺ ወጥተው በንግግር አልጫነቱን አስተማሩን አሰስነቱን አጽድቀው ጋብቱን። ይህንን ስታውቅ ደግሞ ለጊዜያዊ ጥቅም ፈርተህ የተሸሸከው ደግሞ አንተ እኮ ደግሞ ለትውልዱ በተግባር አልጫነትን እያስተማርከው ነው። በተግባር ባፍጢም መደፋትን እያስተማርከው ነው። እና እንዴት አድርገን ነው ከትውልዳችን ትንሣኤን የምንጠብቀው? ወንድም አለ፣ እንዴት አድርገን ነው ትውልዳችን ከትውልዳችን ዘንድ ትድግናን የምንጠብቀው እንዴት አድርግ ከሆነ ይሄ ትውልድስ ታዲያ ራሱንም ሆነ ቤተሰቡን፣ ማህበረሰቡን፣ ሀገሩን መታደግ የሚችለው ስለ ትድግና አታውሩልኝ፣ ስለ ትድግና አትጩሁ። መጀመሪያ ባልጫነት እያሳደግነው፣ እየኮተኮትነው፣ እያበለጸግነው ያለውን ትውልድ መጀመሪያ እንታደገው። መጀመሪያ እኛ ከወደቅንበት፣ ከተደፋንበት፣ ለጥቅም ከወደቅንበት ቦታ እንነሳ። ጥቂት መከራን መታገስ የማንችል እኛ ላልፈላሽሮ ለተለያየ ነገር ለጊዜ ጥቅማችን ጊዜያዊ ጥቅማችን አሳልፈን መስጠት የማንፈልግ እኛ እንዴት አድርገን ነው ተስፋ የምናደርገው ከትውልዱ ዘንድ ትድግና ይመጣል ብለን፣ ትውልዱ ተነስቶ ይታደጋል ብለን? ወይስ በቃ ሁሉንም ነገር ተስፋ ቁርጥን ቁጭ ብለን ከሰማይ እየጠበቅን ነው? ከትውልድ ትድግናን የምንጠብቅ ከሆነ ትውልዱ ራሱ ተነስቶ ቤተሰቡንም ልጆቹንም ማህበረሰቡንም መታደግ የሚችልበት ደረጃ እንዲደርስ ምንፈልግ ከሆነ እኛ ያንን ትውልድ ለትድግና የሚበቃ ፐርፎርማንስ ላይ ኤክሰለንስ ላይ ልናደርሰው ያስፈልጋል። ከዛ በፊት ደግሞ መጀመሪያ እኛ ራሳችን ለትድግና አርያነት የሚበቃ ህይወት ያስፈልገናል። አልጫ በወዳደርነት ከተደፋበት ህይወቱ እንዴትም አድርጎ ራሱንም ሆነ ትውልድን መታደግ የሚችል ትውልድ ማፍራት አይችልም። ክርስትናን ያልጮች እያደረገብን ያለው ከመምህራኑ ባልተናነሰ በወዳቸው በአፍጢማቸው ከተደፉት ትውልዱን አሰስነት አጽድቀው ከሚግቱት ባለፈ ሊቃውንት ባለፈ ደግሞ እኛ ይህንን እያወቅን ለጥቅማችን ስንል ተደፍተን ያደርነው ነን። ምክንያቱም ትውልዳችን የሚማሩ ያንን ነው በተግባር የሚያየው ያንን ነው። ዩቱብ ላይ እንጮዋለን ወይም ደግሞ ሌላ ቦታ ላይ እንጮዋለን እንጂ በተግባር ከኛ የሚጠበቅ መስዋዕትነት ጋር ስንመጣ የሚያየው ምንድን ነው? ያ ትውልድ። ስለዚህ ከየት አምጥቶ ነው የሚማረው? በጽንሰ ሀሳብ የሚሰባውም አልጫነት፣ በተግባርም የሚያየው አልጫነትን እሱ በምንድን ነው የሚሰራው? ከየት መጥቶ ይሰራል? አባቱ በሰጠው ጸጋ በወንድነት መክሊቱ ወደ ጀግንነት፣ ወደ ድፍረት፣ ወደ ጥንካሬ፣ ወደ ሰለጣኔ፣ ወደ ቆራጥነት፣ ወደ ቆፍጣናነት እነዛም ጽድቅ ስለመስራት ፍትህ ስለመስራት እንዴት አድርጎ ያስባል? እስቲ ነገር እንዴት አድርጎ ያስባል? አያስብም። አያስብም። መፍትሄው ምንድን ነው? መፍትሄው ተፈጥሯችንን ማወቅ መጀመሪያ። ሌላ ሀገር ለማዳን ቤተክርስቲያን ለማዳን ትውልድ ለማዳን ኢፍታዊነትን ለመታደግ ከጽድቅ ኃጢአትን ለትውልድ ከማስታ ቶቶቶ መጀመሪያ ራስህ ተፈጥሮህን እወቀው፣ የተሰጠህን ጸጋ እወቀው በተሰጠ ጸጋ እስቲ ሰልጥንና በልጽግበት፣ እና አንተ ራስህን ችለ መጀመሪያ እስቲ በሱ ስለ እውነት ቁም፣ ስለ እውነት ቁም። ያ እውነት የሚባለው የግድ ከመንግስት ጋር የሚያገናኝ ከሊቃሊቃውንቱ ጋር የሚያገናኝ መሆን የለበትም፣ መሆን የለበትም። እዛው ባለህበት በቤትህ በቢሮ ከጓደኞች ዘንድ በገባህ እውነት እስቲ ዋጋን ክፈል፣ እስቲ ዋጋን ክፈል፣ እስቲ ጊዜያዊ ጥቅሞችን ጣ። በገባህ እውነት እስቲ ስለ ጽድቅ ሩጥ በገባህ እውነት እስቲ ስለምታየው ኢፍትሐዊነት ተናገርና ጥቂቷን ዋጋ ክፍል። ጥቂቷን ዋጋ የሚከፍል ሰው በእርግጎ የሚሸሽ ከሆነ፣ በዛች በከፈላት ዋጋ በእርግጎ የሚሸሽ ከሆነ ገና አልገባውም ማለት ነው። የተጠራለት ዓላማ አልገባውም። በዛ በተጠራለት ዓላማ ደግሞ ስለሚፈጽመው ጽድቅና ፍትህ አልገባውም፤ እንጂ ቢገባው ኑሮ በጥቂቷ ዋጋ ወደ ከፍተኛ ዋጋ ወደ ከፍተኛ ዋጋ ወደ ከፍተኛው መስዋዕትነት ይመጣ ነበረ። ይህንን ማየት አልቻለም። ከሊቃውንት ይህንን ማየት አልቻለም አልቻልም ንገሩኝ፣ እገሌ ብላችሁ ንገሩኝ። በምናየው በምንመሰክርበት ሁሉም ሰው በሚመሰክርበት አደባባይ ዋጋ የከፈለ አሁን ባለንበት ጊዜና ዘመን የሚሞትለት ኢፍትሐዊነት ጠፍቶ መሰላችሁ? የሚሞገትለት የሚሞትለት፣ ዋጋ የሚከፈልለት እውነት ጠፍቶ መሰላችሁ? አይደለም። ግን እየተማርን ነው ያለው ያ አይደለም ያንን እየተማርን ያንን እያየን እስካልሆነ ድረስ ደግሞ ክርስትና ያልጮች ከመሆን አንታደጉ። ክርስትናን የአቅመቢሶች ቢሶች፣ የሰነፎች፣ የሰበበኞች፣ በስሜታቸው ላይ መሰልጠን ያልቻሉ በስሜታቸው ላይ መሰልጠን አለመቻላቸውን ባጋንንት የሚያሳብቡ ሰበበኞች፣ ያላዛኞች፣ የነፍራቆች እያደረግ ነው ያለ ነው። እኛው ነን። የፍኖተ አባወራ ስልጠናችን ያንን ለመቀልበስ የተዘጋጀ ነው። ታስቡ የታቀዱ የተዘጋጀ ነው። ርዕያችን ሩቅ ነው። እስከመቼ እንደምንኖር አናውቅም። እስካለንበት ጊዜ ድረስ ግን ለልጆቻችን በምንም አይነት መልኩ አልጫነትን አናወርሳቸውም። እኛ ልጆቻችንን የምንወዳቸው የምንሞትላቸው አባቶቻቸው ለልጆቻችን አልጫነትን አናወርሳቸውም። እኔ በበኩሌ እንደዛ አድርጎ አልጫነትን ሆዳደርነትን ያወረሰ አባት የለኝም፣ ስጋዊ አባትም መንፈሳዊ አባትም። አንተስ ወንድም አለም በርታለኝ።